ሰላምና ጤና በያላችሁበት ይድረሳችሁ። ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁ? ለነከ ሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ፣ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኝተናል። ስለምታደምጡን ቆይታችሁን ከኛ ጋር ስለምታደርገ እጅጉን ከልብ አድርገን እናመሰግናለን። በዚህኛው የዩቲዩብ ቻናላችን እንደተለመደው ትልልቆቹን የአውሮፓ ክለቦች የተመለከቱ ዛሬ ከጠዋት ጀምሮ ሲሰሙ የነበሩ ትልልቆቹ የአውሮፓ ሚዲያዎች ሲያወጧቸው የነበሩ የዝውውር ጉዳዮችን በስፋት ወደ እናንተ እናደርሳለን። ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ቪዲዮአችንን ላይክ፣ ቻነላችንን ደግሞ ሰብስክራይብ እንድታደርጉ ነው በአክብሮት የምንጋብዘው። ፎአር ባህሩ ፕሮግራሙን እየመራው ከናንተ ጋር ቆይታ እናደርጋለው። ቪዲዮአችንን ግን ላይክ እያደረጋችሁ እንድትጀምሩት ነው በአክብሮት የምንጋብዘው። ከመሸጋገሪያ በኋላ ተመልሰን ስንመጣም አርሰናልን፣ ማንቸስተር ዩናይትድን፣ ቸልሲን፣ ሊቨርፑልን፣ ሪያል ማድሪድን፣ ባርሴሎናን፣ ማንቸስተር ሲቲን እና ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ የዝውውር ጉዳዮችን እያነሳሳን ቆይታ እናደርጋለን። አብራችሁን ይቆዩ። ወደ ቀዳሚው መረጃችንን እናምራ። ካርሎስ ካሴሜሮ ትልቅ አድናቆትን አግኝቷል። ሪዮ ፈርዲናንድ ብራዚላዊው በአትሌቲክ ቢልባኦ ጨዋታ ላይ ባሳየው ብቃት ካሴሜሮን አድንቆታል። የዩናይትዶች እንግዲህ የዩሮፓ ሊግ የግማሽ ፍጻሜ ጨዋታቸውን አሸንፈው ወደ ፍጻሜ ማለፋቸው ይታወሳል። እናም እንግዲህ ካሴሜሮ ካለፉት ጨዋታዎች ጀምሮ በጣም ጥሩ ነገሮችን እያሳየ ነው። ካሴሜሮ ገና ወጣት እየመሰለ ነው። በሳንማሜስ እንግዲህ በጣም ምርጡ ነው፣ ተመልክቼዋለሁ። በኦልትራፎርድም እንደዛው ብዙ ትችቶች በዝተውበት ነበር። ሰዎች እሱ እንዲለቅ ሲመኙ ነበር። እግሮቹ ደክመዋል፣ ሊለቅም ይገባል ሲባል ብዙ ሰምተናል። ነገር ግን ካሴሜሮ በፈለጉበት ጊዜም ግንባር ቀደም ሆኖ ተገኝቷል። ይህ ቡድን በዚህ ጊዜ ይዞ እየመጣ ነው። እናም ደግሞ ለሱ የውድድር ዘመኑ ትልቅ ጊዜ ሆኗል። የቀድሞው የዌልስ ኢንተርናሽናል ሮቢ ሳቬጅም ስለ ካርሎስ ካሴሜሮ ሲናገሩ፣ እኔ ካሴሜሮ ለቡድኑ የሚጠቅመውን እየተገነዘበ ወይም ማንቸስተር ዩናይትድ ከሱ የሚፈልገውን የተገነዘበ ይመስለኛል። በካሴሜሮ ላይ ቡድኑን በመመስረት ለመጫወት እየሞከሩ ነው። አሁን ላይ በጨዋታዎች ውስጥም ይበልጥ እየተሻሻለ ነው። ምን እየሰራ እንደሆነም ይታወቃል። በዚህ ቡድኑ ውስጥ ካሉ ጠቃሚ የወቅቱ ተጫዋቾች መካከል ካሴሜሮ ዋነኛው ነው። ሪዮ ፈርዲናንድ ከሮቢ ሳቬጅ ጋርም በሐሳቡ በመስማማት ሲቀጥል ሮቢ ሳቬጅ ካሴሚሮ ጨዋታ ላይ ስለመጋፈጥም ካንተ ጋር ሙሉ በሙሉ እስማማለሁ ብሏል። የሰላሳ ሶስት አመቱ ካሴሜሮ በዚህ ውድድር ዘመን ባደረጋቸው 38 ጨዋታዎች አራት ጊዜ ኳስና መረብን ማገናኘት ችሏል ሪዮ ፈርዲናንድ የ22 አመቱ የማንቸስተር ዩናይትድ ኮኮብ አትሌቲክ ቢልባውንም ካሸነፉ በኋላ እንዲሁ አሞካሽቶት እንደነበረም ነው የሚታወሰው አማድ ዲያሎ እንግዲህ ከጉዳት መልስ ከተመለሰ በኋላ አሁንም በድጋሚ የቀድሞ ፎርሙን ይዞ እየተመለከተ ነው እንገኛለን እርሱ ናፍቀ ነው ነበር ታውቃላችሁ አንዳንድ ጊዜ የእሱ አለመኖረን ተከትለው እንናፍቀው ነበር ኳሱን በጫና ውስጥ ሆኖም ይፈልገባል ዲያሎ መመለሱ ለቀጣይ ጨዋታዎች ለፍጻሜው በተለይ ደግሞ ትልቅ ዋስትና ነው የ22 ዓመቱ አማድ ዲያሎ ራሱን ለማንቸስተር ዩናይትድ ቁልፉ ጀማሪ አድርጎ ማሳየት ከጀመረ ቆይቷል በዘንዶ የውድድር ዘመን ለክለቡ ባደረጋቸው 37 ጨዋታዎችም ዘጠኝ ጎሎችን ሲያስቆጥር ስምንት ደግሞ ለጎል የሆኑ ኳሶችንም አመቻችቶ ማቀበል የቻለ ተጫዋች ነው ማንቸስተር ዩናይትዶች ዳቪድ ራሞንን በክረምቱ ለማስፈረም ያላቸውን ተስፋ ጨምረዋል በጠሯር ፓትሪክ ዶርጉን ቢያስፈርሙም ዩናይትዶች ደግሞ በግራ መስመር ተከላካይ ቦታ ላይ የበለጠ ሊያጠናክሩ ይፈልጋሉ። የሩበን አሞሪም ሰዎች ግልጽ የሆነ የተከላካይ መስመር ማጠናከሪያዎች ያስፈልጋቸዋል። ዲጎ ዳሎ አንዳንድ ጊዜ ብቃቱን ቢያሳይም በግራ መስመር ተከላካዩ ተፈጥሮዊ አቋሙ እምብዛም አይደለም። በተመሳሳይ የሉክ ሾው ጉዳት ተተኪ እንዲያመጡም ሊያስገድዳቸው ይችላል። ስለሆነም ከኦልትራፎርዱ ክለብ ጋር ለተገናኘው ራም ጥሩ ሊሆን ይችላል ተብሎ ይታሰባል። ማንቸስተር ዩናይትድ ዳቪድ ራምን እንግዲህ በርካሽ ማስፈረም ይችላል። አሁን ላይ በጀርመኑ ቡድን ውስጥም ያለው የመልቀቂያ አንቀጽ ማንኛውም ፍላጎት ያለው ቡድን በዚህ ክረምት ወቅትም ፊርማውን እንዲያረጋግጥ እንደሚፈልግም ነው የሚታመነው። ዳቪድ ራም በኮንትራት ውስጥም እስከ 2027 ኮንትራት አለው። የትኛውም ክለብ 42.4 ሚሊየን ፓውንድ የሚከፍል ከሆነ በዚህ ክረምት መልቀቅ ይችላል ሲል ክሪስቲያን ፎልክ በከቼንዶፍ ሳይድ በኩል ላይ አሳውቋል። አረብ ለብዚሽ ከጀርመናዊው ከጀርመን ጋር መለየት አይፈልጉም። የበለጠ ሚና ሊሰጡትም ይፈልጋሉ። አረብ ለብዚሽ ለአውሮፓ ቻምፒየንስ ሊጉ ብቁ ካልሆነም ተጫዋቹ እንዲቆይ ማሳመንም ከባድ ነው በማለትም ክሪስቲያን ፉልክ ተናግሯል። በእርግጥም የክሪስቲያን ፉልክ ዘገባ ማንቸስተር ዩናይትዶች ተጫዋቹ ላይ ትልቅ ፍላጎት እንዳለው ጥርጣሬ ውስጥ ገብተዋል። የሉክሾ ቀጣይ የጉዳት ችግሮችም ከእንግሊዛዊው የጥራት ሽፋን ጋርና የጨዋታ ጊዜ እጥረት ጋር ተዳምሮ በግራ መስመሩ ቦታውን ማጠናከር ወሳኝ ይሆናል። ፓትሪክ ዶርጉ በጣም አስደሳች ተጫዋች ነው፣ ነገር ግን የ20 ዓመቱ ተጫዋች ልምድ የለውም። የራም በከፍተኛ ደረጃ የመወዳደር አቅም ለማንቸስተር ዩናይትድ ጥሩ ጭማሪ ይሆናል። በክረምት የዝውውር መስኮት ወቅትም በማንቸስተር የመስመር ተከላካይ ቦታ ላይም ፊርማው ተጠባቂ ይሆናል ተብሎ ነው የሚጠበቀው። የቀድሞ የማንቸስተር ዩናይትድ ጊዜያዊ አለቃ ሯልፍ ሯኒክ አስተየቱን ሰጥቷል። በዩሮፓ ሊግ የግማሽ ፍጻሜ የመጀመሪያ ጨዋታ ዩናይትድ አትሌቲክ በልባውን 3 ለ 0 በሆነ ውጤት እንግዲህ በማሸነፍ በዚህ ወር መጨረሻ ወደ ፍጻሜው ለማለፍ ጥሩ ድልን ይዘዋል። ምንም እንኳን አስደናቂው የአውሮፓ ጉዞን ደጋፊዎች ቢወዱትም በእንግሊዝ እያሳዩ ያሉት ብቃት አሳዛኝ ነው። የዩናይትዱ አለቃ ሩበን አሞሪም ተመራጭ የአጨዋወት ዘይቤው ሶስት የመሀል ተከላካዮችንና ሁለት የክንፍ ተከላካዮችን ይፈልጋል። እስከ ክረምት ድረስም በቀድሞ አሰልጣኝ ኤሪክ ቴናክስም በፈረሙ ተጫዋቾች ላይ ለመተማመንም ተገደዋል። ማንቸስተሮች ራልፍ ራኒክን ከለቀቁ በኋላ ከ600 ሚሊዮን ፓውንድ በላይ አውጥተውበታል። በ6 ወራት ቆይተውም ክለቡ ክፍት የልብ ቀዶ ጥገና እንደሚያስፈልገው የተናገረው ራኒክ ቀድሞ እንግዲህ ክለቡ ወቅታዊ ችግርን አስመልክቶ ባደረገው ከባድ ግምገማ የወጣውን ዋጋ በማንሳት መገረሙን ተናግሯል። ጥቂት መሰረታዊ ነገሮችን መለወጥ መጀመራቸውንና ና ከዚያን ጊዜ ጀምሮ እስከ 750 ሚሊየን ፓውንድም ለአዳዲስ ተጫዋቾች ወጪ ተደርጓል ሲል ለካናል ፕሎስ እንዲሁ ተናግሯል። ይህ ዓመት ለእነሱ ሌላ ተስፋ አስቆራጭ አመት ነበር። የሚሆነውን ማየት አስደሳች አይደለም። በውድድር ዘመኑ አጋማሽ ከሶስት ወይም ከአምስት ተከላካዮች ጋርም የሚጫወት አሰልጣኝ ያስፈረሙ ሲሆን ቡድኑ እንግዲህ ለአራት ተከላካዮች ላይ እየተመሰረተ ነው። በእርግጥም በዩሮፓ ሊግ አሸናፊ ለመሆን ጥሩ እድል አላቸው። ብዙዎቹ በሊዮን ጨዋታ ላይ ባደረጉት ነገር ተደስቻለሁ። በእርግጥም ለዛ ምሽት ድል ስቴዲየሙ ትልቅ ተጽዕኖ ነበረው። ስለሆነም ያን ያክል መደሰት የለባቸውም ቡድን አሁንም ብዙ ችግሮች ያሉበት ብዙዎቹ ተጫዋቾች ዋጋ ቢስ ናቸው። አዲሱ አሰልጣኝ ካለፈው አሰልጣኝ ጋር በማያንስ መልኩ የዝውውር ገንዘብ ማውጣት ይፈልጋል። ስለሆነም አሁንም ደጋፊዎች ሌላ ቡድን ለመመልከት ይገደዳሉ ብሏል። ራልፍ ራኝ ከተሰናበተ በኋላ በነበሩት ዓመታትም ስለ ክለቡ በተለያዩ ጊዜያት አስቴቶችን ሲሰጡ ነበር። ክለቡ እንደ አንቶኒ ራስመስ፣ ወይለንድ እና ካርሎስ ካሴሜሮ ያሉ ተጫዋቾች በከፍተኛ ክፍያ ማምጣታቸው እና ደግሞ ትልቅ ደሞዝ መክፈላቸው ይታወሳል። በኦልትራፎርድ ያለው ሁኔታ በጣም አስከፊ ነው። የክለቡ ባለቤት ሰር ጂም ራትክሊፍ የክለቡን ሁኔታ ለማስተካከልም ወጪን መቀነስ እንደሚያስፈልግም አምነዋል። በመጋቢት ወር ዩናይትድ አሁንም በጄደን ሳንቾ፣ ካሴሜሮ፣ አንቶኒ፣ ራስመስ ሆይለንድ ና ሊሳንድሮ ማርቲኔዝ እንዲሁም አንድሬ ኦናና ዝውውር እንግዲህ ክፍያዎችን ያገኛሉ ተብሎ ነው የሚጠበቀው በርካቶች እንደሚገምቱት የባርሴሎናው ተጫዋች ከጉዳት ቶሎ አገግሞ ወደ ልምምድ መመለሱ እየተነገረ ነው። ባርሴሎና በዚህ የውድድር ዘመን ማርክ ካይሴዶን በጉዳት ምክንያት እንደማያገኘው ቀድሞ ቢነገርም አሁን ላይ ወደ መመለሱ እየተቃረበ ነው። የ21 ዓመቱ ተጫዋች በመጋቢት መጨረሻ የጅማት ጉዳት ገጥሞት፣ ሆኖም ግን አሁን ላይ ካይሴዶ ወደ ልምምድ ተመልሷል። የመጨረሻው የውድድር ዘመን ጨዋታዎች ውስጥም ሊሰለፍ ይችላል። ካሴዶ በማርች አጋማሽ ላይ ከአትሌቲኮ ማድሪድ ጋር በነበረው ጨዋታ በደረሰበት ጉዳት ነበር ለውራት ከሜዳ መራቁ የተረጋገጠው አሁን ላይ ግን ባርሴሎና ወደ ቻምፒየንስ ሊግ የፍጻሜ ጨዋታ ካመራ ተጫዋቹ የመድረስ እድል አለው። ለዛም ሲባል ተጫዋቹ በቶሎ ለመድረስም እየተሰራ ነው። ስፖርት እንደዘገበው ካይሴዶ ከቡድኑ ጋር ወደ ልምምድ መመለስ ሲችል ይህም በመጨረሻዎቹ ስድስትና ሰባት ጨዋታዎች እንዲኖርም ያደርገዋል። ቅዳሜ ከሪያል ቫያዶሊድ ወይም ደግሞ በቻምፒዮንስ ሊግ የግማይ ፍጻሜ ጨዋታ ከኢንተር ጋር በሚኖረው ጨዋታ ወደ ሜዳ መመለሱ የማይመስል ነገር ነበር። በመጨረሻም ጥቂት የላሊጋ ጨዋታዎች ላይ ሊጫወትም ይችላል። አማካዮቹ ዲ ሮድሪጌስ፣ ኖህ ዳርቪች፣ ላንድሪ ፌሬ እና ቫያዶሊድ ከማቅናታቸው በፊት ከዋናው ቡድን ጋር ልምምድ ማድረጋቸውን እናስታውሳለን። በካታላን እለታዊ ዘገባ ላይ የመረጃ ወጥቶ ነበር። በሌላ በኩል ሮበርት ሌቫንዶስኪ ና አሌሃንድሮ ባልዴም መመለሳቸውን እናስታውሳለን። ባርሴሎና ካሴዶ በማገገሙ ላይ ምን ያክል ጊዜ እንደሚቆይ ይወሰናሉ። በቀጣይ ሳምንታት ወይም ደግሞ በሁለት ሳምንታትም ሊመለስ ይችላል። በሚቀጥለው ሳምንት በሚኖሩት ጨዋታዎች ላይ ሚኖራል ተብሎ ነው የሚጠበቀው። ማርቲን ኦዴጋርድ ትችት ደርሶበታል። የቀድሞው የፕሪምየር ሊግ ተጫዋች ዳኒ መርፊ ማርቲን ኦዴጋርድን ነቅፎታል። የአርሰናሉ ካፕቴን ባለፉት ወራት በአርሰናል በጨዋታዎች ላይ ስጋት እንዳልፈጠረ ያምናል። ለቶክ ስፖርት ሲናገርም መርፊ ኦዴጋርድ ባለፉት ወራት ቡድኑን በሚገባ እያገዘ አይደለም ያለ ሲሆን ለዚህም ዋናው ማሳያ ደግሞ ያለፉት ጨዋታዎች ናቸው። ስለ ኦዴጋርድ ሳሰብ በሳጭ ያለው በእውነቱ በሳጭ ያለው እሱ ጥራት ያለው ተጫዋች ነው። ነገር ግን እንደ ትልቅ ተጫዋች ግን ከመጠን በላይ የሚደነቅ ይመስለኛል። በሱ ውስጥ ጥሩ ነገሮችን ማየት ች ያለው ነገር ግን በየጨዋታው አደገኛ አይደለም፣ የሱ ነፃ ጨዋታም አይደለም ብሏል። የሊቨርፑል ጀግና ማርክ ላውረንሰንም ተመሳሳይ አስተያየትን የሰጠ ሲሆን አርሰናሎች የኦዴጋርድን አምበልነት መንጠቅ አለባቸው ተብሏል። የካፕቴን አርም ባንዶም ከማርቲን ኦዴጋርድ መወሰድ አለበት። አምበልነቱን ካጣ ብቃቱ ላይ እንዲያተኩር ያደርገዋል። እሱ ጥሩ ተጫዋች እንደሆነ ሁላችንም እናውቃለን፣ ነገር ግን ይህንን ቡድን የመምራት አቅም የለውም። በምትኩም ዴክላን ራይስ ካፕቴን ካደረጉ ቡድኑን እንደማይጎዳው አስባለው። በተለይም እሱ በዌስትሃም ካፕቴን እንደሆነ በማሰብ ጥሩ ይሰራል። አሁን ላይ እንግዲህ ከአርሰናል ደጋፊዎች ተጫዋቹ ላይ ትችቶች እየበዙ ሲሆን አርሰናሎች በክረምቱ የኦዴጋርድ ትልቅ ተፎካካሪ ሊያመጡ ማሰባቸው ታውቋል። አርሰናሎች ከኦዴጋርድ ዝውውር ጋር የሚመሳሰል የአርዳ ጉለርን ዝውውር ለማድረግም ይመኛሉ። አርሰናሎች በክረምቱ ከኦዴጋርድ ቦታ ጥራት ያለው ተጫዋች ማምጣታቸው አይቀሬ እንደሆነ ነው የሚታመነው። አስታን ቪላ ለማርኮ አሴንሲዮ በማስቀደም የሊጉን ኮኮብ እንግዲህ ለማስፈረምም ዝግጁ ናቸው። አስተን ቪላ የማንቸስተር ሲቲውን ኮኮብ ኬቨን ደብሮይናን በውሰት ከፓሪስ ሰን ዠርሜን ካመጡት ማርኮ አሴንሲዮ ቀድመው ለማስፈረም እንደሚፈልጉ ነው የተዘገበው። የቤልጅማዊው ኢንተርናሽናል በኢትየር ስቴዲየም ረጅምና ድንቅ የእግር ኳስ ህይወቱ ካሳለፈ በኋላ በክረምቱ ከሲቲ ይለቃል። ደብሮይና ከቪላ በእርግጥም ትልቅ ፍላጎት አለ። ቪላዎች በዚህ ክረምት ላይ ኬቨን ደብሮይናን ለማስፈረምም በቁም ነገር እየተዘጋጁ ይመስላል። እንደ ፉትቦል ኢንሳይደር ዘገባ ኡናይ ኤምሪ በጠሯር በውሰት አሴንሲዮን አምጥቶ ነበር እንቅስቃሴም አደርጓል። ነገር ግን ቪላ አሁንም ዴብሮይናን በዚህ ቦታ ላይ የተሻለ አማራጭ አድርገው ማምጣትም እንደሚችሉ ይሰማቸዋል። የቪላ ደጋፊዎች በዚህ ዝውውር እንደሚደሰቱ ምንም ጥርጥር የለውም። ማርኮ አሴንሲዮ በቪላ ፓርክ ባሳለፈው አጭር ጊዜ ጥሩ ሰርቷል። ነገር ግን የዴብሮይና መምጣት የእሱን ቆይታ ሊያሳጥረው ይችላል። በእርግጥም አንዳንድ ደጋፊዎች አንጋፋ ተጫዋች አሁንም በጥሩ ሁኔታ ላይ እንደሆነ ቢያምኑም በፕሪሚየር ሊግ ውስጥ ግን ከሳምንት ሳምንት በወጥ አቋም መቀጠል እንደሚችል ግን ጥያቄ ያነሳሉ። አሴንሲዮ በዚህ ክረምትም በቪላ መቆየት ካልቻለ ከአሴንሲዮ ጋር ምን እንደሚፈጠር ሁሉም የሚጠብቀው ነው። የስፔኑ ኢንተርናሽናል ወደ ፈረንሳዊ ቡድን ተመልሶ አይጫወትም፣ ነገር ግን በፕሪሚየር ሊግ ውስጥ ያለው አስደናቂ የውሰት እይታ በእርግጠኝነት ፈላጊዎችን ያበዛለታል። አሴንሲዮ በአንድ ወቅት ለሪያል ማድሪድ ኮኮብ ተጫዋች ነበር። ነገር ግን አሁንም በከፍተኛ ደረጃ ለውጥ ማምጣት እንደሚችል በቪላ ፓርክም አሳይቷል። ኬቨን ደብሮይና ግን ወደ ናፖሊ ሊያመራ እንደሚችል ግን በርካቶች ግምቶቻቸውን እየሰጡ ይገኛሉ። ዌስትሃም ዩናይትድ በሳምንት 80,000 ደሞዝ የሚከፈለውን የባየር ሚኒክ ኮኮብ ለማስፈረም ተገናኝቶ ነበር። ዌስትሃም ዩናይትድ የባየር ሚኒኩን ተከላካይ ኤሪክ ዳየርን ለማስፈረም የሚያስችል የዝውውር ጥያቄም አቅርበው እንደነበር ተዘግበዋል። ሆኖም ግን እንግሊዛዊ ኢንተርናሽናል በዚህ ክረምት ወደ ሞናኮ ለመዘዋወርም ከስምምነት ላይ ደርሷል። ወደ ፕሪምየር ሊግ መመለሱንም አግዷል። ኤሪክ ዳየር በባየር ሚኒክ ጥሩ እንቅስቃሴን አድርጓል። ለእንግሊዝ ክለቦችም ጥሩ ፊርማ ሊሆን ይችል ነበር። ይህንን ውል ለማግኘትም ከፈለጉት ቡድኖች መካከል ዌስታም ዩናይትድ አንዱ ነው። ዌስታም ዩናይትዶች ከ ዳየር ካምፕ ጋርም ውይይቶችን አድርገዋል። በቲቢ አር ፉትቦል ዘገባ መሰረትም እንግሊዛዊው ተከላካይ ከብሬንትፈርድ፣ ብራይተን፣ ክሪስታል ፓላስ፣ ፉለሃምና ሊድስ ጋርም ተገናኝቶ ነበር። ሆኖም ግን ኤሪክ ዳየር ይልቁንስ ይህንን ዓመት ካጠናቀቀ በኋላ ሞናኮን በመቀላቀል በፍሬንች ሊጓን ለመጫወት መርጧል። አሁን ላይ ዌስታም ኤሪክ ዳየርን ካጣ በኋላ አማራጮችን ይፈልጋል። ኤሪክ ዳየር ሁለገብነቱ፣ ልምዱና አመራሩ ለግራሃም ፖተር ቡድን ጠንካራ ጭማሪ ይሆን ነበር። የኤሪክ ዳየር ባህሪያት ከአሳዛኝ የውድድር ዘመን በኋላ በለንደን ስቴዲየም ውስጥ በጣም የሚያስፈልጋቸው ባህሪያት ናቸው። ዳየር ለዌስታም ዩናይትድ ተስማሚ ሊሆን ይችል ነበር ነገር ግን በእርግጠኝነት በሚቀጥሉት ሳምንታትና ወሮች እንደ አማራጭ የሚመጡ ሌሎች ተመሳሳይ አማራጮችም ይኖራሉ። አንድ ስም አስቀድሞ ከዌስትሃም ጋር የተገናኘ ሲሆን እሱም የማንቸስተር ሲቲው ጆን ስቶንስ ነው። የኤሪክ ዳየር ወደ ባየር ሚኒክ መዘዋወር በእርግጠኝነት አስገራሚ ነበር ምክንያቱም በወቅቱም በቀድሞ ክለቡ ቶትንሃም ዘንድ ተቀባይነትን አጥቷል። ያም ሆኖ ግን የአንድ ዓመቱ ተጫዋች በአሊያን ዛሬና ጠንካራ ብቃትን አሳይተዋል። ዳየር አሁንም ቢሆን እንደ ሞናኮ ሌላ ከፍተኛ ቡድን የሚያቀርበው ብዙ ነገር ሊኖር ይችላል ተብሎ ነው የሚታሰበው። በሪያል ማድሪድ ፍላጎት ምክንያት ሚኬል አርቴታ በዊሊያም ሳሊባ ላይ ያለውን አቋም ግልጽ አድርጓል። ሪያል ማድሪድ የአርሰናሉን የመሀል ተከላካይ ዊሊያም ሳሊባን ለማስፈረም ፍላጎታቸው ግልጽ ነው። ነገር ግን ሚኬል አርቴታ ፈረንሳዊውን ኮኮ በሰሜን ለንደን ደስተኛ እንደሆነ በጣም እርግጠኛ ነኝ ብሏል። ሚኬል አርቴታ ከሪያል ማድሪድ የዝውውር ፍላጎት ጋር በተያያዘ ዊሊያም ሳሊባ ከዚህ ክረምት በኋላ በአርሰናል እንደሚቆይ በጣም እርግጠኛ ነኝ ብሏል። በስፔን የወጡ ዘገባዎች ማድሪድ የፈረንሳዩን የመሀል ተከላካይ ለማስፈረም እንግዲህ እያገኙ ነው። ነገር ግን አርቴታ ከኮከቦቹ አንዱ በሰሜን ለንደን በጣም ደስተኛ እንደሆነ አርሰናልን እንዲለቅም ምንም አይነት ፍላጎት እንዳይኖረውም ለማድረግ ተዘጋጅቷል። እንዲህ አይነት ነገሮች የበለጠም ለአንድሪያ ቤርታና ለክለቡ ለመነጋገር ቶ አለው ከሱ ጋር ስለመነጋገር ቆይታ እርግጠኛ ኔ ምክንያቱም እሱ እዚህ በጣም ደስተኛ ነው። ከእኛ ጋር መቀጠል ይፈልጋል። ወደፊት የሚሆነውንም እናያለን። ነገር ግን እርግጠኛ ነኝ ዊሊያም ሳሊባ እዚህ በጣም ደስተኛ እንደሆነና እሱ መሆን የሚፈልግበት ቦታና እንደሚገኝ ማምናለሁ። አርቴታ ካይ ሃቨርትሰን ወደ አርሰናል ቡድን ሊመለስ እንደሚችል ተናግሯል። በውድድር ዓመቱ መጨረሻ ለአርሰናሎች ትልቅ ዜና ይመስላል። ጀርመናዊው የፊት መስመር ተጫዋች ከጥር ወር ጀምሮ በጉዳት ከሜዳር የቆየ ሲሆን የመጀመሪያው ላይ እንግዲህ እስከቀጣዩ የውድድር ዘመን መጀመሪያ ድረስ እንደሚርቅም ታምኖ ነበር። ሆኖም ግን ማገገሙ በጥሩ ሁኔታ ሄዷል። አርቴታ ሀቨርትስን በዚህ ወር ሊመልስ እንደሚችልም ይጠበቃል። አርሰናል አሁንም የቻምፒየንስ ሊግ ፍጻሜ ጨዋታም እያለመ ነው። እኔ እንደማስበው ሁሉም ነገር አሁን ባለው መንገድና በታቀደው መንገድ ከሄደ በዚህ ውድድር ዘመን ጥቂት ተጨማሪ ጨዋታዎችን የመጫወት እድል ይኖረዋል ብሏል። ጆርጊኒዮም ለብዙ ሳምንታት ከጉዳት እንዲርቅም ካደረገው ጉዳት ሊመለስ እንደሚችል ተስፋ አድርጓል። አርሰናል ቅዳሜ አመሻሽ ላይ እንግዲህ የተለያዩ እንግዲህ ነገሮችን ሰምተን እንደነበር እናስታውሳለን። በፕሪሚየር ሊግ ሰላሳ ሰባተኛ ሳምንት ጨዋታቸውንም እንዲሁ ያደርጋሉ። የኒውካስል ዩናይትዱ እንግዲህ ተጫዋች አሌክዛንደር ኢሳክ ቆያ ይቆይ ባለቤቱ ተናግረዋል። እንዲቆይ ማዘባል በዚህ ክረምት በኒውካስል ዩናይትድ ጋር በተያያዘም ከታላላቅ ወሬዎች አንዱ በዝውውር መስኮቱ በየጊዜው የሚነሳው ኮኮብ አሌክዛንደር ኢሳክ የሚሆን ሲሆን አጥቂው የወደፊት እጣፈንታው ዙሪያ ብዙ እየተነገረ ነው። አሌክዛንደር ኢሳክ በዚህ ዓመት በኒውካስል ዩናይትድ በጥሩ ጊዜ ላይ ይገኛል። በሁሉም ውድድሮች 26 ጊዜ ማስቆጥሯል። እነዚህ ውስጥም ሃያ ሁለቱ በፕሪሚየር ሊግ ውስጥ ናቸው። የኤዲሃው ቡድን በአሁኑ ጊዜ በሊጉ በሶስተኛ ደረጃ ላይ ተቀምጠዋል። እነዚህ ቁጥሮች በእሱ አገልግሎት ላይም ከፍተኛ ፍላጎት እንዲኖራቸው አድርጓል። ሊቨርፑል እና አርሰናል ልዩ ፍላጎት አላቸው። ባለፈው እንግዲህ የፕሪሚየር ሊጉ ሻምፒዮን የሆኑት ሊቨርፑሎች ለአሌክዛንደር ኢሳክ በክረምት ጥያቄ እያዘጋጁ ነው ተብሏል። ነገር ግን ስምምነት ላይ ለመድረስ በጣም አስቸጋሪ ሆኖባቸዋል። የኒውካስል ዩናይትዱ ባለቤት ያሲር አልሩማያን የአይሳክን ቆይታ ይፈልጉታል የኒውካስል ባለቤት ያስር አልሮማኒያን እንግዲህ ለአሌክዛንደር ኢሳክ የሚቀርቡ ማንኛውንም ሁሉንም ጥያቄዎችም ውድቅ እንዲያደርጉ ነው ለክለቡ ባለስልጣናት ያዘዙት። ዘቴሌግራፍ እንደዘገበው ሊቀመንበሩ እንግዲህ የስዊድናዊውን አጥቂ ትልቅ ደጋፊ ነው። የካራቦ ዋንጫ አሸናፊዎች በእንግሊዝ ውስጥም ትልቅ ክለብ ለመሆን እያሰቡ እንደሆነ ግልጽ ነው። ከክለቡ ምርጥና በጣም አስፈላጊ ተጫዋቾች አንዱን ለመልቀቅ ምንም አይነት እቅድ የላቸውም። ኒውካስል ዩናይትድ አሌክዛንደር ኢሳክን ማቆየቱ ሙሉ ለሙሉ ትርጉም ያለው ሲሆን፣ በዚህ ደረጃ ተጫዋቹ ራሱ በክረምት ለመልቀቅ ምንም አይነት ምልክት እያሳየ አይደለም። ይህም ለክለቡ ጥሩ ነው፣ ምክንያቱም አሌክዛንደር ኢሳክ መውጣትን ካላስገደደ እሱን ለማቆየት ቀላል ያደርገዋል። ነገር ግን ለቀጣዩ የውድድር ዘመን ለቻምፒየንስ ሊግ ብቁ አለመሆን ሁኔታውን ሊለውጠው ይችላል። አሁን ላይ ኒውካስል ዩናይትድ በፕሪሚየር ሊጉ ከፍተኛ አምስት ደረጃዎች ውስጥም ለመጨረስ ጥሩ እድል እንዳለው ነው የሚነገረው። ዴንማርካዊው አማካይ በበርካታ ክለቦች ይፈለጋል። ሊቨርፑል የዤንዋውን አማካይ ሞርተን ፍሬድ ሩፕን እንዲሁ ለማስፈረም ከሚፈልጉ ክለቦች አንደኛው እንደሆነ ተዘግቧል። እንደ ዩቬኤፍሲ ዘገባ ከሆነ የዴንማርክ ኢንተርናሽናል በሴሪኤ አስደናቂ ብቃት ካሳየ በኋላ የዩቬንቱስ ዋነኛ ኢላማዎች በመሆን እየመጣ ነው። ነገር ግን የፕሪምየር ሊግ ክለቦችም ፍላጎት አላቸው። ሪፖርቱ ሊቨርፑል እና ቶትናም የፍሬድ ሪፑ ፈላጊዎች እንደው እንደሆኑ ጠቅሷል። ሊቨርፑል በአሁኑ ሰዓት በመሃል ሜዳ ብዙ ጥራት ያለው ሲሆን ሌላ አማካይ ለማስፈረመም እርግጠኛ አይደሉም። ሞርተን ፍሬድሮፕ በዚህ የክረምት ተጫዋቾች የዝውውር መስኮት የሚለቅ ይመስላል። የጣሊያኑ ኃያል ክለብ ፍሬድሪፕን ለማግኘትም ይፈልጋሉ። ይህም ለዩቬንቱስ ዜና ወሳኝ ሊሆን ይችላል። የቱሪን ቡድን ቀደም ሲል ከሌሎች የሴሪኤ ክለቦች የተወሰኑ ምርጥ ተጫዋቾችን ለማስፈረምም ጥሩ ስም አላቸው። ባለፈው ክረምት ዩቬንቱስ እንግዲህ ኮፐሚያርሰን ዩቬንቱስን ከአታላንታ ከተቀላቀለ በኋላ ፍሬድሪፕ ሌላ ትልቅ ግዢ ሊሆንላቸው ይችላል። የአራት ዓመቱ ተጫዋች ለዩቬንቱስ የሚስማማ ይመስላል። ክለቡ በእርግጠኝነት ዳግላስ ሉዊዝን ለመተካትም ይፈልጋሉ። ምንም እንኳን ዩቬንቱስ በጣሊያን ውስጥ ትልቁ ክለብ እንግዲህ ቢሆንም በአሁኑ ጊዜ ግን የሚፈልጉትን ተጫዋች ማግኘት ከባድ ሆኖባቸዋል። ስለሆነም ዴንማርካዊውን አማካይ ለማስፈረም ከባድ ሊሆንባቸው እንደሚችል ጭምር የሚያሳዩ መረጃዎች ናቸው አሁን ላይ እየወጡም የሚገኙት። ሪያል ማድሪድ ሻቪ አሎንሶን በክለብ ወርልድ ካፕ ላይ እንደሚያገኙት እርግጠኛ አይደሉም። ሪያል ማድሪድ በጁን መጀመሪያ ላይ ሻቪ አሎንሶን እንደ አዲስ አሰልጣኝ ለማድረግ ቅድሚያ እየሰጡ ነው። ሎስ ብላንኮቹም ከባስኮ አሰልጣኝ ተወካዮች ጋር በማድሪድ ውስጥም እንደገና እየተነጋገሩ ሲሆን፣ ካርሎ አንቸሎቲ ለመልቀቅ ቅርብ ነው። ሪያል ማድሪድ በ2024/25 የውድድር ዘመን የመጨረሻው ጨዋታ በግንቦት 25 ከሪያል ሶሴዳድ ጋር ከሚያደርገው ጨዋታ በኋላ አንቸሎቲ ከስልጣን እንደሚለቁ ይጠበቃል። የባየር ሌቨርኩዘንና የቡንደስ ሊጋ ቆይታው በግንቦት 17 ይጠናቀቃል። የአሎንዞ ያሁኑ ቡድን ከባየር ሚኒክ ቀጥሎ ሁለተኛ ደረጃ ላይ ተቀምጧል። ሆኖም ግን ሪያል ማድሪድ ለፊፋ የዓለም ክለቦች ዋንጫ ከመሄዱ በፊትም ስምምነቱን ለመጨረስ ፈጣን ነገርን ይፈልጋል። ሎስ ብላንኮቹ በውድድሩ በጁን 18 ከአልሂላል ጋር ይጫወታሉ። ሆኖም ከዚያ ጨዋታ ከአንድ ሳምንት በፊት ማድሪድን ለቀው ፍሎሪዳ ውስጥም ወደሚገኘው የቅድመ ውድድር ዝግጅት ካምፕም ሊሄዱ ነው። ሬሌቮ እንደዘገበው ሪያል ማድሪድ ሻቪ አሎንዞ ለማስፈረም እንግዲህ አሁን ላይ ከጫፍ ደርሰዋል። ቢሆንም ግን ውሳኔው አይቸኩልበትም። ሌቨርክሰኖች በቀላሉ እንዲለቅለትም እንግዲህ ይፈልጋሉ። ስለሆነም አሎንሶ ወደ አሜሪካ የሚሄድ እድሉ እርግጠኛ እንግዲህ አይኮንበትም። ሳንቲያጎ ሶላሬ አሎንሶ ከመምጣቱ በፊት ያለውን ክፍተትም ለመሸፈን በጊዜያዊነት ቡድኑን ለመምራትም እድሉ ይኖረዋል ተብሎ ሰፊ እድሎች አሉት። ራኦልም እንዲሁ ሊሆን ይችላል። ራኡል አንቸሎቲን በቋሚነት ለመተካትም እጩ እንደሆነ ሲነገር ነበር። ከክለቡ የተጠባባቂ ቡድን ጋርም ባሳየው ጠንካሩ አቋም መሰረት ማድሪዶች ዋና አሰልጣኝ ሊያደርጉትም ያስቡ ነበር። ነገር ግን በመጪዎች ወራት ውስጥ ለመጀመሪያ ቡድን ስራም እንደሚሆን የተረጋገጠው ሻቪ አሎንዞ ነው። ከባየር ሌቨርኩሰን ጋርም መለየቱ ተረጋግጧል። ሻቪ አሎንዞ በቀጣይ የዚህ ቡድን አሰልጣኝ እንደሚሆንም ተረጋግጧል። ሉዊስ ዲያዝ ሊቨርፑል በውድድር አመቱ መጨረሻም የኮንትራት ማራዘሚያ ንግግሮችን ሊከፍትለት ነው። ሉዊስ ዲያዝ በውድድር አመቱ መጨረሻም መጨረሻ ከሊቨርፑል ጋር ኮንትራቱን ስለማራዘም ንግግር ያደርጋል። ኮሎምቢያዊው የፊት መስመር ተጫዋች እንግዲህ በአንፊልድ ለሃያኛ ጊዜ ሻምፒዮን መሆናቸውን ሲያረጋግጡ በጨዋታው ግብ ካስቆጠሩ ተጫዋቾች አንዱ ነበር። ዲያዝ እንግዲህ የተለያዩ ነገሮችን ማድረግ ችሏል። አንድ መቶኛ የፕሪሚየር ሊግ ጨዋታውንም ማድረግ ችሏል። ዲያዝ ኮንትራቱ ሊጠናቀቅ ሁለት ዓመት የቀረው ሲሆን ተወካዮቹ በዚህ ክረምትም ከሊቨርፑል ጋር ስለ አዲስ ውሎች ለመወያየትም ተዘጋጅተዋል። ባርሴሎና የ28 ዓመቱ ተጫዋች ላይ የረጅም ጊዜ ፍላጎት ያለው ሲሆን ከሳዑዲ ፕሮሊግ ክለቦች ጋርም ስሙ በተደጋጋሚ ሲያያዝ ቆይተዋል። ነገር ግን አሁንም ነገሮች ባልታሰበበት መንገድ ሊሄዱ ነው። ዲያዝ በሊቨርፑል ደጋፊዎች እጅጉን ከሚወደዱ ተጫዋቾች አንደኛው ነው። ስለሆነም በክረምት ከመልቀቅ ይልቅ በአንፊልድ መቆየትን የመረጠ ይመስላል። ንግግሮች በቅርቡ የሚጀመሩ ሲሆኑ በተጫዋቹ ተወካዮች ዲያዝ በክረምቱ ከሊቨርፑል ጋር እንደማይለቅም አረጋግጠዋል። ዲያዝ በሊቨርፑል ያሳካው ዋንጫ በእግር ኳስ ቤቱ ያሸነፈው አስራ አራተኛው ትልቁ ዋንጫ ነው። ሊቨርፑል ከ20192020 በኋላ ለመጀመሪያ ጊዜ ፕሪሚየር ሊጉን ሲያሸንፍም ዲያዝ ለክለቡ 14 ግቦችን ያስቆጠረ ሲሆን ለሱ የበለጠ የጎል አስተዋጽኦ ያደረገው ከሱ በላይ የነበረው መሐመድ ሳላ ብቻ ነው። ዲያዝ በጥር ወር 2022 ከፖርቶ ወደ ሊቨርፑል በ37 ሚሊዮን ፓውንድ የመጣ ሲሆን በአራት የውድድር ዘመናትም በአንፌልድ ቆይታው የኤፍኤ ካፕ እና የሊግ ዋንጫዎችንም አሸንፏል። በፖርቶ ሁለት የሊግና ሁለት ደግሞ የፖርቱጋል ዋንጫዎችን ያነሳ ሲሆን በኮሎምቢያም እያንዳንዱ የሀገር ውስጥ ዋንጫዎችን ማንሳት ችሏል። ሰር ጂም ራትክሊፍ የፈረንሳዩ ክለብ ለመሸጥ ይፈልጋሉ። የማንቸስተር ዩናይትድ አናሳ ባለቤት የሆኑት ሰር ጂም ሮትክሊፍ የፍሬንች ሊግ ዋኑን ክለብ ኒስ ሽያጭን በማሰብ ላይ መሆናቸው ተዘግቧል። የራት ክሊፍ ኩባንያ ኢኒዮስ በ2019 የፈረንሳይ ክለብን 100% በ100 ሚሊዮን ዩሮ ገዝተውት ነበር። ራትክሊፍ በመጋቢት ወር ሲናገር በእግር ኳስ ደረጃቸው ምክንያት የፈረንሳይ ውድድርን መመልከት አልወድም ብለው ነበርም። በባለ ብዙ ክለብ የባለቤትነት ህጎች ምክንያት ባለፈው ክረምት ወሳኝ ዝውውሮችን ከኒስ ወደ ማንቸስተር ዩናይትድ ባለማድረጋቸው ራትክሊፍ ብዙ ጊዜ በቁጭት ሲናገሩ ነበር። እንዲሁም ዩኤፋ የጋራ ባለቤት ያላቸው ክለቦችን በተመሳሳይ ውድድር እንዲሳተፉ አይፈቅድም፣ ይህም ደግሞ ራትክሊፍን አላስደሰተም። የኒውዮርክ ኢንቨስትመንት ባንክ ላዛርድ ለፈረንሳዩ ክለብ ገዢም ለማግኘት በኢኒዮስ ተወክሏል። ዘ አትሌቲክ እንደዘገበው ለኒስ ክለብ ሽያጭ የተጠየቀው አዲስ ዋጋ 250 ሚሊዮን ዩሮ ነው። የፈረንሳይ ክለብ በአሁኑ ሰዓት በፍሬንች ሊጓን ስድስተኛ ደረጃ ላይም ተቀምጧል። ባለፈው ሳምንት መጨረሻ ኒስ ፓሪሰን ጀርሜንን በማሸነፍ የፈረንሳይ ሻምፒዮናውን ሽንፈት ያላስተናገደበትን አመት ማቋረጥ ችሎ ነበር። የሽያጭ ጉዳዩን በጣም የመጣውም ራት ክሊፍ ባለፈው አመት የካቲት ወር ላይ ከፊል ስልጣኑን ከተረከበ በኋላ በዩናይትድ ብዙ ሰራተኞች ቅነሳ ካደረገ በኋላ ነው ከ8 ወራት በፊት ራትክሊፍ 250 ሰራተኞቻቸውን ያሰናበቱ ሲሆን የዩናይትድ የእግር ኳስ ግንዛቤና ፈጠራዎች ዳይሬክተር ሪቻርድ ሃውኪን እና ደግሞ የእግር ኳስ ኦፕሬሽን ዳይሬክተር ዳቪድ ሃሪሰን ሁለቱም እንግዲህ ከዚህ በኋላ በክለብ ውስጥ ሚና እንደማይኖራቸው ነው እየተገለጸም የሚገኘው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን ስለ ተከታተላችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፏድ ባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርግ ያለው በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። መልካም ምሽት እንዲሆንላችሁ ነው አሁን ላይ በአክብሮት የምመኘው።